አንዳንድ ደግሞ አላቸው ሰው እንዲሰደብ የምታደርጉ ሰዎች አላችሁ ከእንደዚ አይነት ድርጊታችሁ ልትቆጠቡ ግድ ይላችኋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛል። ይሄንን መረጃ ላይክ ሼር አድርጉልኝ። ስለፈጠራችሁ ገና ሳይነጋ ቃልዬ ብሩኬ ከሌላ ሴት ጋር የሆነ ፎቶ እልክልሽ አለው ተብሎ ተነገረኝ። እሺ ላኩልኝ። እንደውም ሴትዮዋ የለበሰችው ቀይ ታይት ነው ተባለ እና ተነገረኝ። እሺ ፎቶ ሌዩና ይላክልኝና ፎቶ ሌዩ እና እናወራበታለን አልኩኝ፣ እኔ ማለት ነው እና አሁን የሆነ ቦታ ላይ መንሽን ተደረገልኝ እና ገባሁኝ አየሁትኝ። አይታይም ስላችሁ ቪዲዮን ከፍተው እንግዲህ ይሁላችሁ። ብሩኬ እንዲሰደብ የሚያደርጉትን ነገር ልንገራችሁ። እንዲሁ በመድሃኒያ ለሚሆንባችሁ ቪዲዮን ከፍተውት ቪዲዮን ከፍተውት ከዛ የፎቶን ከላይ ከውስጥ አድርገው የቻናሉን ቪዲዮ ከላይ አድርገውት ልጁ ትንሽ ትንሽ ነው የሚታየው። ከዛ ሴጋ ያለ ልጅ ማለት ነው። ከዛ ብሩኬ መስሏቸው እዛ ሜንሽን እያደረጉ እየረገጡት ነው። አሁን እያልኳችሁ ነው ውዶቼ፣ እንደዚህ አድርጋችሁ የምትቀርጡ ሰዎች ከብሩኬ ጋር የሆነ ነገር የሚመሳሰል ይሄ ሰውዬ ደግሞ የሚያመሳስለው ከቡሩኬ ጋር ቀለበት አድርጓል እጁ ላይ፣ አንድ በሉኝ። ሁለተኛ ነገር ደግሞ እንደ ቡሩኬ ጠጉሩ እንትን ነው ጎፈሬ ነገር ነው፣ ሁለት በሉ። ትንሽ ትንሽ ደግሞ በዛ በቪዲዮ ላይ ሆኖ ትንሽ ትንሽ እሱን እሱን ይመስላል። ከዛ ይሄ ሰው ማን ነው ብዬ እኔ አጣራሁኝ ውዶቼ የራሱ የነዚህ ልጆች የነዚህ ካፕሎች የራሳቸው የቻናሉ ስም አለ ከላይ ለምን ሰርች አድርጌ ይሄንን ቻናሉን ገብቼ አላይም እነዚህ ልጆች እዚ ውስጥ ሊሆኑ ይችላሉ ብዬ ሰርች አድርጌ ገብቼ አጣረሁኝ እነዚህ ሰዎች ሌላ ሰዎች ናቸው ብሩኬ ግን ምንድነው ላም ባልዋለችበት ምንድነው የሆነ ነገር ይባላል። እና ብሩኬን ምንም ባልዋለበት አሁን ሜንሽን እየተደረገ እየተረገጠ ነው ያለው። እንደዛ አድርጋችሁ ቪዲዮ እየቀነጣጠባችሁ እያመጣችሁ ብሩኬ እንዲሰደብ የምታደርጉ ልቅምቅሞች ማለት ነው። ለምን እንደዚ አይነት ድርጊታችሁ አታቆሙ? ምድረ ምናምን ማለት ነው። ሲጀመር እኛ ሳናየው ሳንመለከተው በድብ ብሩኬ እንደዚህ አይነት ቪዲዮ ሊቀርጥ አይችልም። አዎ እኛ እያየን ነው መቀረጥ ያለበት ተተቀረጠ። ከሌላ ሴት ጋራም ሆነ እንደዚህ የጠጉሯንም እየነካካ ይሆን ምናምን እኛ እያየን ያየነው ቪዲዮ መሆን አለበት። እኛ ያላየነው ቪዲዮ ተቀርጦ መቀመጥ የለበትም። ብሩኬ፣ አዎ ይሄው ነው፣ እና ይሄ ሰው ሌላ ሰው ነው። እባካችሁ፣ ባካችሁ፣ ብሩኬን አትስደቡት። ሜንሽን አድርጋችሁ የተሳደባችሁ ደግሞ ይቅርታ ጠይቁት። ነገር ሳናጣራ ጥሩ አይደለም። ሰው ማስቀየ ኧረ ተው በፈጠራችሁ። ምንድነው እንደ ወይኔ እንጃ እኔ ምን እንደምሆን አላውቅም። እኔ ምን እንደምል አላውቅም ውዶቼ። እንዴ እስኪ እኔም ነገርኳችሁ እኮ ውዶቼ፣ እኔም እኮ በቪዲዮ ላይ ሆኖ ትንሽ ትንሽ እሱን መስሎኛል፣ ነገር ግን ለአጣራ አልኩኝ፣ ከራሴ ጋር ማለት ነው ለአጣራ ይሄንን እንደምንም ብዬ ለአጣራ ብዬ አጣረሁኝ አጣርቼው እውነቱን ወደ እናንተ መጣሁኝ ብሩኬ ግን እዛ ተረገጠ የኔ ሚስኬ የኔ አባት እንደውም እንዲሁ ምን አባቴ ልሆንልህ ነገሩ ሀይሚ እንደሆነች ትሆንልህ እንጂ ኔ ምን ቤት ነኝ እኔ የማሽቃብጠው እኔ ፍቅረኛ አደለኝም ወይ እነዛ ሰላሳ ሁለቱ ናቸው የሰላሳ ሶስት አፍቃሪች ደግሞ እንዳይረግጡኝ እና ለማንኛውም ላይክ ሼር አድርጉ በኮመንት የምታስቀምጡት ካለ በኮመንት ሀሳብ አስተያየት አስቀምጡ